አለ ማዬ ወይዬ፣ የኔ ውድ እናት። አረ እኔ እራሱ እኮ በጣም ነፈቀ ብለሽኛል። የምር የኔ ውድ እናት በጣም እኮ ነው የምወድሽ። እንደውም ማለት ነው፣ ለምን የሆን ነገር አልጋብዝሽም። በእናት ወንድሜ፣ እስኪ ለእናት የሆን ነገር እስኪ ዝፈንልኝ። እስኪ በእናት አሁን ሙዚቃ ታክሲ ላይ። አዎ ምን ችግር አለ? አረ በእናት እንቢናት ለእናቴ ስላልከኝሽ፣ አይሻባል ያኔ በለጋው ልጅነት ሳላውቂያን ክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኒ ተካሻል አንቺን ከማና ወዳ ድሬ ልኖር እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺን ከማን እናቴ ነሽ አለሜ ህመምሽ ነው ህመሜ ሰላሜ ነሽ ለእኔማ ለኔማ በዋልኩበት ከተማ ወንድሜ እናቴ ወይ በቃ ይሄ ውድናት በጣም ነው ሞድሽ በቃ ደው